ሳኪናሁ ተለያይተው ነው አሁንም መልሳ ጎዳው ነው የያገኘችው የቀረበችው እያላችሁ የምትሉት፣ እንዲናችሁ ደናናችሁ እዛ ቤት ያላችሁ በኮሚኒቲ ደና ናችሁ? ሰላም ናችሁ አላችሁ። እነሱ መችም አይለያዩ። ስራ ስራ ነው አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ደህና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ለዚህ ለቤት አዲስ የሆናችሁ ሰብስክራይብ፣ ሼር አድርጎ ማለት ነው። ሰብስክራይብ የምታደርጉኝ አመሰግናለሁ፣ የምትሰድቡኝም አመሰግናለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ፈኪና አሚር መጥተዋል ማለት ነው፣ በአዲስ ስራ ስራ ስራ ነው። ህይወት ህይወት ነው። ማለት ነው። አንዳንድ ጊዜ ስራና ህይወት ለይታችሁ ወቁ፣ ማለት ነው። ስራ ምንድ ነው? ህይወት ምንድነው? ነው ብላችሁ ወቁ፣ ማለት ነው። እና ዛሬ በአዲስ ነገር መጥተዋል። እንግዲህ አህሙ አዝኗል፣ አህሙ አዝኗል። እንግዲህ አህሙዬ አይዞ አትዘን፣ አብሽር፣ አይዞ። እንግዲህ ዛሬ ኮሜንታተሮች ወላሂ ማበዳቸው ነው ማለት ነው። ማበዳቸው ነው። አይ ኮሜንታተሮች አብሽሯ ይዟችሁ ማለት ነው። ትላንት በለቀኩት ቪዲዮ ራሱ በጣም ብዙ ኮሜንት እያየውኝ ነበር ማለት ነው። በቃ ስትሳደቡ ከፈኪም አልፋችሁ እኔንም ስትሳደቡ ምናምን ነበራችሁ ማለት ችግር የለውም። እኔ ስደቡኝ ምንም ችግር የለውም። እኔ በፈኪም ማለት ነው እንኳን አሁን ዛሬ አንገቷን ቀጥ አድርጋ እንደዚህ ነፃነቷን አውጃ ማለት ነፃነቷን አውጃ ስላችሁ በጣም ብዙ ስትሏት ነበረ፣ ከኮሜንታተሮች እስከ ዩቱበሮች ማለት ነው። የዛ ጊዜ እንኳ ብቻውን በነበረችበት ሰዓት ፈኪን አራኳትም ማለት ነው፣ ምክንያቱም ያኔ ሚዛናዊነት መሆን የሚባል ነገር አለ። ሚዛናዊ ስትሆኑ ጥሩ ነው ማለት ነው። ካወገዛችሁ ደግሞ ዛሬም ነገም የምነግራችሁ ነገር ሁሉንም አውግዙ ማለት ነው። በቃ ያ ስራ መጥፎ ነው ካላችሁ፣ በየኮሜንቱ እየሄዳችሁም ሆነ ምናምን አውግዙ። ያኔ ከንትና ከንትና ጀምሬ ሳልላችሁ ማለት ነው ግን ፈኪ ላይ ብቻ ከሆነ በረዶውን የምታወርዱት ይሄ ፍትሃዊና ወይም ሚዛናዊነት አይደለም ማለት ነው። ዛሬ በአዲስ ቪዲዮ መጥቷል። እኔ እስከሚመጡ ድረስ ነው የተጣደፍኩት ማለት ነው እንደው ለምን እንደሆነ ታውቃላችሁ? ኮሜንት ለማመባል ኮሜንት ማንበብ ውስጤ ነው በቃ፣ ውስጤ ነው በቃ። ጨርጨርጨር ሲል የሚንጨረጨረውም ሲንጨረጨር ደስ የሚለውም ደግሞ እንደ ፈንዲሻ ሲሰቅ ማየት እፈልጋለሁ ማለት ነው። በዚህ በነገራችን ላይ ፈኪና ህሙ ተለያይተው ነው ስትሉ ነበር ትላንትና። ራሱ በእኔ ቤት ተለያይተዋል እኮ አይወዳትም እኮ አትወደውም እኮ ምናምን እያላችሁ ስትሉ ነበር ማለት ነው። እንዴ ናችሁ፣ ደህና ናችሁ እዛ ሰፈር ያላችሁት? ለማንኛውም